አሰላሙ ዓለይኩም ወረህመቱላሂ ወበረካቶ ወድና የተከበራችሁ የእምነት ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ስራ ኢባዳ ፊያ ከእናንተ ጋር እንዴት ይዟችኋል? እንግዲህ ረመዳን እንግዲህ አስራ ዘጠነኛው ሌሊት ላይ ነው ያለ ነው ማለት ነው። ዛሬ የትራስ ልብስ አይነት ይዤላችሁ ቀርቤያለሁ ማለት ነው። እንደምን ጊዜው ቪዲዮን ከመጀመራችሁ በፊት ላይክ፣ ላይክ፣ ላይክ በማድረግ ቪዲዮውን ጀምሩት። እንደዚሁም ለወዳጅ ዘመድ እንዲደርስ ሼር ሼር አድርጉት ማለት ነው። ምክንያቱም ይሄ ለሁሉም ጠቃሚ የሆነ ነገር ስለሆነ ማለት ነው። ስለዚህ ቀለል ባሉ ብሮች፣ ቀለል ባሉ ወጪዎች እንደዚህ ቤታችን ማሳመር እንችላለን ማለት ነው። አረቢያን መልሲስ የሚመስሉ ውቡ የሆኑ እቃዎችን አሳያቸዋለሁ ማለት ነው። ለዛሬ እንግዲህ ጀላችሁ የቀረብኩት ዶቃ በነጭ ዘርፍ ባለው ነው ጀላችሁ የቀረብኩት ማለት ነው። ሙሉ ኮምፕሊት እቃ ነው ያዘዘችኝ ማለት በድጋሜ መርሳ ውርጌሳ ታዘስኩ ማለት ነው። ደሴ ዙሪያ ለማታውቁት ማለት ነው። ደሴ ዙሪያ እንግዲህ ከሄደን በኋላ ከውጫሌ ለጥቆ የምናገኛት አገር ነች ማለት ነው። ሙሉ ትዛዝ ነው እንግዲህ የእህቴ ወይም ደግሞ የደንበኛዬ ነኢማ ትዛዝ ነው ማለት ነው። ይሄ ትዕዛዝ እንግዲህ ያው እንደምትወዱት ተስፋ አደርጋለሁ ማለት ነው። አሰራሩን እያዞርኩኝ አሳያችኋለሁ ማለት ነው። ትዕዛዟ ምን ምን ነው ካላችሁ አስራ ሁለት የትራስ ልብስ አላት፣ አራት የፍራሽ ልብስ፣ አራት ተካያ እንደዚሁም ደግሞ ተካያ ወይም መደገፊያ የሚለው መርካ የምንለው ማለት ነው። አንዳንዶ አንዳንዶቻችን ያው በየሁሉም ስለሚል ላይ አጠራሩ ማለት ነው። ይሄ እንግዲህ የምናየው ተካያ መርካ ወይም ደግሞ መደገፊያ እንለዋለን ማለት ነው። ብዙ አይነት ቅርጽ አለው ማለት ነው። ይሄ እንደምትሄድ ባለ ደረጃ የምንለው ተካያ ነው ማለት ነው። እንደዚሁም ደግሞ ዶልፊን የሚባል አለ። እንደዚሁም አራት ማዕዘን የምናሰራው አለ ማለት ነው። ልክ አሁን እንደምታዩት ትራስ ልብሱና ፍራሽ ልብሱ ነጭ በዶቃ ወይንም ብሉ ብላክ ስለነበረ ይሄንን ተካያውም ደግሞ ቅልቅል እንደዚሁ አድርገን የተሰራ ነው ማለት ነው። ፓውዝ አድርገን እና መርካውን እንደዚህ ማሰራት ትችላላችሁ። እንደዚሁም ደግሞ የቡና ሱፍራ አላት ሙሉ ትዕዛዝ ስለሆነ መከዳዎች አላት፣ ፍራሽ ስፖንጆ አላት፣ ቤቢ ስፖንጆ አላት ማለት ነው። እንደዚሁም ደግሞ መጋረጃ ሶስት መጋረጃ አላት፣ ነጥዬ አሳያችዋለሁ ማለት ነው። መጋረጃው ሁለቱ ከነተደራቢ ሲሆን አንዱ ደግሞ በነጠላ የተሰራ ነው ማለት ነው። ይሄን ሁላ ስላዘዘች እንዳግሞ ነው ደንበኛዬ፣ እንደዚህ ቆንጆ የሆነች ባስኬት ጥቃ እንደ ጊፍት አድርጌ ሰጥቻታለሁ ማለት ነው። ስለዚህ እናንተም እንደዚህ ሙሉ ጠገም ስታዙ ከኔ የምታገኙት ስጦታ ይኖራል ማለት ነው። እንደዚሁም ከናንተ አልፎ ደግሞ ለቤተሰብ ለእናት ለህዝብ ደግሞ እምታጠውም ደግሞ ግፍት ስላሉ እንዳያመልጣች። በዚህም ስበብ ሌላ እምታተርፉት ነገር ስላለ ማለት ነው። ቀጥታ ወደ አሰራሩ እንሂድ ማለት ነው። ቤቢዋችን ትመስላለች። በጣም የሚያምረው እንግዲህ ሙሉ ኮምፕሊት ሲሆን፣ ያው መጋረጃውንም አልሰቀልኩትም ረመዳኑ ስለደከመኝ ማለት ነው። እንግዲህ አሁን ከሌሊቱ ስምንት ሰዓት ሆኖ ነው ቪዲዮ እየቀረስኩላቸው ያለሁት ማለት ነው። ግድ ያው ለልጅቱ ወይንም ደግሞ ለደንበኛ የማሳየት ስላለብኝ ማለት ነው። ጨረር ስሬት ሆኖ መሀከል ላይ ቁልፍ አለው ዙሪያውን በነጭ ዘርፍ የተሰራ ነው ማለት ነው። ቤቢዋችን ትመስላለች። ትራሱ ካላችሁ ደግሞ እንደዚህ ትራሱም እንደዚህ ውብ የሆነ ነው ማለት ነው። ሶስቱ ቁልፍ መሀከል ላይ አለው፣ ዙሪያውን ነጭ ዘርፍ አለው። ሲቀጥል ደግሞ ስላሽ ነው ማለት ነው። እና ያው ፍራሹ እንደምታዩ ደግሞ እዚህ ጋር ብሉ ብላክ ወይም ዶቃ ለሞጅ ምንም ሳይቀላቀል ነው የተደረገው። አንዳንዴ ሲናዝ ስናዝ ከላይ ቅልቅል ሲኖር ፍራሽንም ደግሞ ይቀላቀልልን የምንለው አለ። ከረር አማራጭ ካለ ይቀላቀላል። ነጭ ከሆነ ግን ያው እንደ ፍላጎታችን ነው። እግር ላይ መቀመጫ ላይ ስለሆነ ነጭ ስለሚነብዝ እንደዚህ ሲሆን ማች ይሆናል ማለት ነው። ሲቀጥል ሱፍራው አንዳንዴ በብዛት ሌላ ቦታ ስናዛጭር ነው ምናምን ትላላችሁ። እንደምታየት እንግዲህ ሜትር ከሀያ በሰማኒያ ነው የምንጠቀመው። እንደምን ጊዜውም እንግዲህ ሱፍራ ብቻ አይደለም ለቡና ብቻ አይደለም የሚያገለግለው ለምግብም ደግሞ እንግዳ ሲመጡ ማቅረብ እንችላለን። ምክንያቱም ሜትሩ ትልቅ ስለሆነ ማለት ነው። ዋጋው አይጨምርም ወይ እንደዚህ ስለረዘመ ለምትሉ ደግሞ ዋጋው አይጨምርም። እንደዚህ ሰርቼ ዋጋው አንድ ሺህ ብር ነው ማለት ነው። ተካያ ስንት ብር ነው ለምትሉ ደግሞ በዚህ አጋጣሚ ዋጋ ለምትፈልጉ ልንገራችሁ ማለት ነው። ተካያ እንግዲህ ለብሶ እንደዚህ በጥሩ ስፖን በጥሩ ቦንድድ አንድ ሺህ ብር ነው ለብሶ ማለት ነው። እንደዚህ ማስቀየርም ከፈለጋችሁ መቀየር የሚችል ነው ማለት ነው። ዚፓ አለው እንደዚህ ማለዳ ቦንድድ በጠንካራው ለብሶ አንድ ሺህ ብር ነው ማለት ነው። እዚህ ጋር እንደምታዩት ምንም እኔን እንኳን ያው ምንም የሚቀንስ ነገር የለውም ማለት ነው። እንደዚሁም ደግሞ ትራሶች ስልሳ ስንት ነው? ነምት ደግሞ አሁን ላይ በጣም እቃት ተጨመረ። አንዱ ትራስ አራት ከሀምሳ ነው ማለት ነው። እንደዚሁም ደግሞ ቤቢዎቹ ሁለት ከሀምሳ ናቸው ማለት ነው። እንደዚህ ተሰርተው ሙሉ ጠግም ሲሆን ደግሞ የምንቀንሰው ና ዲስካውንት የምናደርገው አለ ማለት ነው። እንደዚህ ስላልኳችሁ ሙሉ ዋጋው በእንደዚህ ሂሳብ አናስብ ማለት ነው። የምንቀንሰው ወይንም ማስተያየት የምናደርገው ነገር አለ ማለት ነው። መጋረጃው ደግሞ ላሳያችሁ፣ ይሄ ገበሩ ነው ማለት ነው። ነጭ ነው፣ የደንበኛ የተሰጥ ስለሆነ ነጭ ቅልቅል ስላለው ይሄም ነጭ ነው። ይሄ ገበሩ ሲሆን ዲዛይናችን ትመስላለች፣ በጣም ነው የሚያምረው ማከለ ላይ እንግዲህ እንደዚህ ፍራውሮች አሉት። በጣም የሚያምር ነው ይሄ ገበሩ ሲሆን፣ ዋናው ሴት አለ ካላችሁ ደግሞ እዚህ ጋር እንደምታዩ በማድረቂያ ነው እዚህ ጋር የምትሰራው ማለት ነው። ጀርባውን ለታያችሁ ብዬ ነው። ቀለበት ይደረግለታል ሲፈረሽ እንግዲህ፣ በጣም ነው የሚያምረው። ዋናው ገበር ይሄንን፣ ዋናው ይሄንን ይመስላል ማለት ነው በጣም ነው የሚያምረው። እነዚህ አይነቶችን ማለት ከፈለጋችሁ በውስጥ መስመር ልታናግሩኝ ትችላላችሁ በቴሌግራም በዋትስአፕ እንደዚሁም ደግሞ አድራሽ ላይ በቀጥታ ዳይሬክትን ለመምጣት ከፈለጋችሁ ወሎ ኬምሲ አረጋዊ ገበያ ማዕከል እገኛለሁ። የማላደርስበት የማልክበት ሀገር የለማ ነው። በደሴ እንግዲህ እንደምታዩት ብዙ ቦታ ሰርፕራይዝ ታደርግ ይገኛለሁ ማለት ነው። ውጫሌ መርሳ፣ ውርጌሳ እንደዚሁም ደግሞ በዚህኛው በኩል ደግሞ ወደ ወግዲ ቀይ መብራት ለሚ እንደዚሁም ቦረና አካባቢ ይዞ ማደርስ ይሆናል ማለት ነው። ሲቀጥል ደግሞ በወደኛው መስመር ደግሞ በደሴ ገራዶ አካባቢ ደግሞ ለሚገኙት ወደ ደላንታ ማሻ፣ እንደዚሁም ደብረ ዘኒት የሚባሉ አካባቢዎችን አደርሳለሁ ማለት ነው። ከእናንተ የሚጠበቀው ደውላችሁ እንዴት ማለት እንዳለባችሁና እንዴት ምርጫችሁን ፎር አዳርጋችሁ መላክ ብቻ ነው የሚጠበቅባችሁ። እንደዚሁም ደግሞ በአዲስ አበባ መስመር ደግሞ ለምትገኙ ብዙ ቦታ እየላኩኝ ይገኛለኝ። በተጨማሪም ደግሞ ለነጋዴ እያስረከብኩኝ ስለሆነ ነጋዴዎች በውስጥ መስመር ልታናግሩኝ ትችላላችሁ። በምትፈልጉት ቀን በምትፈልጉት ሰዓት ላደርስላችሁ ትችላለሁ። ምክንያቱም እንደዚህ የተዘጋጁ ትራስ ልብሶች ስላሉ መጠበቅም አያስፈልጋችሁም። የምትፈልጉትን ዳይሬክት እዚህ ጋር ካሉ ወዲያውኑ ይወጥላችኋል። እንደዚሁም ደግሞ እዚህ ጋር ከሰራሁት ደግሞ አማራጮች ከሌሉ የምትፈልጉን ከረር ሰርታችሁ በአንድ ቀን ወይም በሁለት ቀን ወጪ ይሆንላችኋል ማለት ነው የየ ታደርሳለች በአዲስ አበባ መስመር ካላችሁ እንግዲህ ወደ ድሬዳዋ፣ ሐረር አዳማ እንደዚሁም ደግሞ ወደ ዱከም አካባቢ ማደርሳለሁ። በተጨማሪ ደግሞ ሳጅራ አላባ ወደ ስልጤ ጉራጌ መስመርም እየላኩ እገኛለሁ ማለት ነው። በዚህ አካባቢ ያላችሁ ነጋዴዎች እንደዚሁም ደግሞ ማዘዝ ለምትፈልጉ ለቤታችሁ ልታዙኝ ትችላላችሁ ማለት ነው። የዛሬ ቪዲዮ ይህንን ይመስላል። እንግዲህ እዚህ ጋር ዋና ገበሬዎችን አሳይቻቸዋለሁ። በጣም ብዙ ብዙ እንትኖች አሉ፣ የተሰሩ አሉ ማለት ነው። እዚህ ጋር እንደምታያቸው አዲስ ትራስ ልብሶች ናቸው ማለት ነው። እነዚህ አሁን አዲስ አዲስ የገቡ ናቸው ማለት ነው። ይሄ ራሱ ነጭ በአየር መንገድ የተሰሩ ናቸው። እንደዚህ ብዙ የተዘጋጁ ስላሉ እናንተ ብቻ ማዘዝ ነው የሚጠበቅባችሁ እላለን። ስለተከታተላችሁ እንግዲህ አመሰግናለሁ ነው የሚባለው። በዛንኛውም ደግሞ ለየት ያሉ ትራስ ልብሶች አሉ ማለት ነው ብዙ ማለት ነው እንደዚሁም ደግሞ ፎራ አድርጌ ልክላቸዋለሁ። አዲስ የገቡ ልብሶች ስላሉ ጠቃዎችን ልክላቸዋል። ከዛም የተመቻችሁ ካሉ መስራት ይችላሉ ማለት ነው። የዛሬ ቪዲዮ ይህን ይመስላል። ወሰላም አሌይኩም ወራህመቱላ ወበረካቶች